ነቢዩ ዓለይሂ ሰላቱ ወሰላም ከመዲና ወደ መካ ለመዝመት ወሰኑ። አላህንም እጃቸውን አነሱን የአላህ ይህም ሚስጢር ከቁረይሽ ጀሮ ድፈነዋል። ሚያቁት ትንሽ ሰሃቦች ናቸው። ዝግጅት እየተደረገ ነው በሚስጢር የነቢዩ ዓላማ በቀላል ሰብዓዊ ኪሳራ መካን መክፈትን የተሰደዱበትን አገር፣ አስደንጋጭ ክስተት እዚህ ላይ የተከሰበው ሃጢብ ኢብኑ በልተዓ የሚባል የእሳቸው ሰሃባ። በድርይ ነው የሚሉት በድር ጦርነት የተሳተፈ ነው። በዚህ ሌብል ደረጃ የለም። ይህ ሰሃባ ደብዳቤ ጻፈና የጦርነቱን ሚስጥር ወደ ቁረይሽ ላከ። ነቢዩ ሊዘምቱ እየመጡ ነው የሚል ነው ሚስጥሩ። ከሰሃባ እንዲህ አይነት ንፍቅና ይጠበቃል? ከባድ ነው አደለም? በዚህ ልክስ ስህተት አለ። ይሄ ሚስጥር ሰሃባውን ሁሉ ሊያስጨርሰው ይችላል። ቁረይሽ ተዘጋጅቶ ሊጠብቅ ይችላል። ነብዩንም አላህ ነገራቸው። ደብዳቤ እንደወጣ ወዲያውኑ ሚቅዳድን፣ ዙበይርን፣ ዓሊይን ጠሩ። እነዚህን ጀግና ፈረሰኞች ሂዱ አሏቸው። እዚህ ቦታ ላይ አንዲት ሴት ታገኛላችሁ፣ የያዘችው ወረቀት ይዛችሁ ነው አሏቸው። ሰለዋቱ ረቢ ተስሊማቱ አለይ እነዚህ ጀግና ፈረሰኞች አቧራውን እያጨሱ አቀኑ። ደረሱ። አንዲት ሴት ነቢዩ ካሏት ቦታ አገኟል። አንቺ ሴት ሆይ ያሽ ወረቀት አለ ስጭን፣ አሏት። የምን ወረቀት እኔ አላስኩም፣ ነው ብትፈልጉ በትፈልጉ ፈትሹ። ወረደች ፈረሷን ፈተሹ፣ እቃዋን ፈተሹ፣ የለም። ሰይድና ዓሊ ገብቷቸዋል። እንዲህ አይነት ትልቅ ምስጢር ተራ ቦታ እንደማይቀመጥ ያውቃሉ። ወይ ውስጥ ላይ የሸጎጠችው ማለት ነው። አንቺ ሴት ሆይ አሏት፣ ማ ከዘብና ወላ ኩዝብና አላሽነሽም ነብዩም እኛን አላሽነ ለትኽሪጅነል ኪታብ ከቻልሽ ደብዳቤውን አውጩ አው ለተንዚዓነ ፍያ ባሏት፣ አሊያም ራቆት እናቆምሻልናል አለ። ወታደራዊ ወታደራዊ ትእዛዝ ነው፣ ፖለቲካዊ ትእዛዝ ነው። ደነገጠች እና አልይን ኩስተር ማለት ስታይ፣ እሺ ጠጋ በለው አለች። ፀጉሯን ፈታችና ከውስጥ ደብዳቤ ሰጠቻች። ደብዳቤዋን ይዘው ወደ ነቢዩ አለይሂ ሰላቱ ሰላም መጡ። ነቢዩ ፊት ሰሃባ ተሰብስበዋል። ደብዳቤው ተገለጠ። እሳቸው ማንበብ አይችልም። ዓለምን ማንበብ ያስተማሩ ማያነቡ ነቢይ ናቸው። ነቢዩን ኡምይ ደብዳቤው ሲነበብ አስደንጋጭ ነው። ከሐት በብኑ በልታ ለማን ለቁረይሽ አንድ አመራር፣ ነቢዩ ሊዘምቱ እየመጡ ነው ይላል ደብዳቤው። አላሁ አክበር ዑመር ራሱን መቆጣጠር አልቻለም። ሰሓባዎቹ አይናቸው ቀላ። እንዴት በነቢዩ ላይ ይህን ያህል ክደት ይፈጸማል? ይህን ጀነራል ይሄን አመራር ነቢዩን ግን ተመልከት። ስሜታቸውን ዋጥ አርገው መሐመለ ከአላሃዛ ያሐጥባሉት ይህን ለማድረግ ምን አነሳሳሉ? ይህን እርጋታ ታያለ፣ ይህን ስክነት ታያለ፣ ሳያጣሩ እንደማይፈርዱ ትመለከታል። ምን አነሳሳሉ? የአላህ መልእክተኛ ካመንኩብ በኋላ ክጅ አይደለም፣ ነገር ግን አላቸው እኔ እንደምታውቁኝ ወደ ቁረሽ ጥገኛው የገባው ግለሰብ ነኝ። ልጆቼን ንብረት መካሌ ትቼ ወጥቻለሁ። እናንተ ዘመዶቻችሁ ይጠብቁላቸዋል። ዘመዶቻችሁ ለኔ ማን አለኝ? ባይሆንችን ደብዳቤ እንደ ፌቨር ወስደዋት፣ እንደ መልካም ውለታ ቆጥረዋት፣ ልጆቼና ንብረቴ እንደይነኩ ብዬ ነው። እርሶን ደግሞ አላህ ይጠብቀውታል አላት። ሚዛን ይደፋል። ነብዩ ያንን ውጥረት በአንድ ቃል ፈቱት። ሰደቀኩም አሉ እውነት ብለዋችኋል። ዑመር ራሱን መቆጣጠር አልቻለ። የአላህ መልክተኛ፣ ይህም ምናፍቅ አንገቱን ልበለው አላቸው። ያው ዑመር አሉት፣ በድር ኮነው ምናልባትም፣ ወደ ብድር የተሳተፉ ጦረኞችን አላህ ተመልክቶ ምሪያችኋለሁ ብሏቸው እንደሆንስ ምንታ ቃል አለ ፍዓሉ ማሽቅቱም ድ ገፈርቱ ለኩም ተብለው እንደሆንስ። ዑመር ስሜቱን ዋጥ በዚህ ልክ ይቅርታ የሚያደርጉ ታላቅ ነቢይ ታላቅ አመራር፣ ስክነት የተላበሱ ሳያጣሩ ማይፈርዱ፣ ካጣሩም በኋላ በይቅርታ የሚያልፉ ነቢዩና መሐመድ አለይሂ ሰላቱ ወሰላም። ሰሉ ዐላ ረሱሉላህ